የክቡር ራስ ደስታ ዳምጠው የአርበኝነትና የሕይወት ታሪክ። ትውልድና እድገት። ልጅ ደስታ ዳምጠው በሸዋ ጠቅላይ ግዛት በጉራጌ አውራጃ መስቃ በተባለው ቀበሌ በ1884 ዓ ም ተወለዱ። አባታቸው ፊታውራሪ ዳምጠው ከተማ በአድዋ ጦርነት ዘምተው በጦርነቱ የተሰዉ የአድዋ ጀግና ነበሩ። ልጅ ደስታ ዳምጠውና ወንድማቸው ልጅ አበበ ዳምጠው በልጅነታቸው ዘመን ከዳግማዊ አፄ ምኒልክና ከቴጌ ጣይቱ ጋር በቤተ መንግስት ውስጥ እያገለገሉ አድገዋል። ዳግማዊ ምኒልክ ከሞቱ በኋላም ልጅ ደስታ ዳምጠው በእንጦጦ ቤተመንግስት ከእቴጌ ጣይቱ ጋር ኖረዋል። ራስ ደስታ ዳምጠው በወጣትነታቸው ዘመን ልጅ ደስታ ዳምጠው እየተባሉ በቤተመንግስት ባለሟል ሆነው ከቆዩ በኋላ በ1916 ዓ ም የፊት አውራሪነት ማዕረግ ተሰጥቷቸው የፈረሶች ኃላፊ ሆነው ተሾሙ። የልጅ ደስታ ዳምጠው የጋብቻ ሁኔታ። ልጅ ደስታ ዳምጠው በ1917 ዓ ም በ33 ዓመት ዕድሜያቸው የዚያን ጊዜውን ልዑል አልጋ ወራሽ ተፈሪ መኮንን ተብለው ይጠሩ የነበሩትንና በኋላ የኢትዮጵያ ንጉሥ ነገሥት ቀዳማዊ አፄ ኃይለ ስላሴ መጀመሪያ ልጅ የሆኑትን ልል ተናኘ ወርቅ ኃይለ ስላሴን በተክሊል አግብተው ሁለት ወንዶችን ማለትም አማሃ ደስታንና እስክንድር ደስታን ሲወልዱ እንዲሁም አራት ሴት ልጆችን በቅደም ተከተል ማለትም አይዳ ደስታን፣ ሂዱት ደስታን፣ ሰብለ ደስታንና ሶፊያ ደስታን ወልደዋል። ልዕልት ተናኘ ወርቅ ኃይለ ስላሴ። ከክቡር ራስ ደስታ ዳምጠው ከወለዷቸው ልጆች በኋላ እመቤት ጽጌ ማርያምን ከአባቷ ከአቶ አበበ ረታ፣ እመቤት ምንትዋብን ከአባቷ ከራስ አንዳርጋቸው መሳይ ወልደዋል። ልጅ ደስታ ዳምጠው ቁመታቸው ረዘም ያለ መልከ መልካምና ብዙ መናገር የማይወዱ ጭምትና የተረጋጋ ስብእና የነበራቸው ሰው እንደነበሩ ይነገራል። ልጅ ደስታ ዳምጠው በነጮች ላይ ምንም አይነት እምነት የማይጥሉ ስለነበሩ ወደ ኢትዮጵያ የሚመጡት የውጭ ሰዎች ቁጥራቸው እንዳይበዛ እንደሚፈልጉ በግልጽ ይናገሩ እንደነበር ተዘግቧል። በ1923 ዓ ም ልዑል ራስ ተፈሪ መኮንን ከነገሱ በኋላ ልጅ ደስታ ዳምጠው የራስነት ማዕረግ ከተሰጣቸው በኋላ ራስ ብሩ ወልደ ገብርኤልን ተክተው የሲዳሞና የቦረና ገዥ ሆነው ተሹመዋል። በቀዳማዊ አጼ ኃይለ ሥላሴ የንግስ ስነ ስርዓት ላይ ለመታደም ከተለያዩ ሀገራት ከመጡት የውጭ ሀገር እንግዶች መካከል ከአሜሪካ ከመጡት እንግዶች ጋር ለመጀመሪያ ጊዜ ወደ አሜሪካ ተጉዘው ኒውዮርክ እንደደረሱ የክብር አቀባበል ከተደረገላቸው በኋላ በወቅቱ የአሜሪካ ፕሬዚደንት የነበሩት ሩዝቬልት የምሳ ግብዣ አድርገውላቸዋል። የክቡር ራስ ደስታ ዳምጠው የአርበኝነት ዘመን ተጋድሎና መስዋዕትነት። በፋሺስት ኢጣሊያ ወረራ ወቅት የደቡብ ጦር ግንባር የሚመራው በሲዳሞ ገዢ በራስ ደስታ ዳምጠው አማካይነት ነበር። የደቡብ ጦር ግንባር ከሰሜኑ ጦር ግንባር ጋር ሲነጻጸር በጦር መሳሪያ አቅርቦትም ሆነ በጦር አመራር ደረጃ የደቡብ ጦር ግንባር የተሻለ ብቃት እንደነበረው ይነገራል። የደቡብ ጦር ግንባር መሪው ራስ ደስታ ዳምጠው በኢጣሊያ ጦር ላይ እጅግ ድፍረት የተሞላበት ጥቃት አድርሰዋል። ግራዚያኒ ለደቡብ ጦር ግንባር ያሰልፋቸው ቦምብ ጣይ የጦር አውሮፕላኖች ብዛት መቶ ይደርስ ነበር። የግራዚያኒ ጦር በደቡብ ኢትዮጵያ አቅጣጫ ያለውን ሐረርጌን ለመያዝ በማቀድ የኢጣሊያ ቅኝ ግዛት ከሆነችው ከሶማሊያ ከሶስት አቅጣጫ በመነሳት በኢትዮጵያ የወጋዴን ድንበር በሆኑት ቦታዎች በቆራሃይ እና በዶሎ ላይ ጦርነት ከፍቶ እየተዋጋ ወደፊት በመግፋት ደገሃቡርን አልፎ ጉዞውን ጀመረ። ራስ ደስታ ዳምጠው ጥሩ ትጥቅ የነበረውን የሰለጠነ ለሀገሩና ለንጉሠ ነገሥቱ ታማኝና ተራማጅ አስተሳሰብ ያለውን ቁጥሩ አርባ ሺህ የሚደርስ ጥሩ ተዋጊ ወታደሮቻቸውን እየመሩ ከነገሌ ቦረና በመነሳት በደቡብ ኢትዮጵያ ግንባር የተሰለፈውን በግራዚያኒ በሚመራው የፋሽት ጦር ላይ ውጊያ ከፍተው የኦጋዴን ድንበር የሆነችውን ዶሎን ከተቆጣጠሩ በኋላ ግራዚያኒን ለመውጋት ወደ ኢጣሊያ ሶማሌላንድ አመሩ። ራስ ደስታ ዳምጠው ዋና ዋና አሽከሮቻቸው የሆኑትን ፊታውራሪ አደመ አንበሶን እና ፊታውራሪ ታደመ ዘልቃን እፊት በማስቀደም እርሳቸው የኋላ ደጀን ሆነው ጦራቸው ግን ከፊት እየተዋጋ የኢጣሊያ ግዛት የሆነችው ሶማሌ ሲደርሱ በኢጣሊያ ሶማሌ ግዛት ውስጥ ታላቅ ሽብርና ፍርሃት ነገሰ። በዚህ ስጋት የገባው ግራዚያኒ በሶማሊያ ያለው መቶ ሺህ ጦር አይበቃኝምና ተጨማሪ ጦር ይላክልኝ እያለ ለአለቆቹ መልእክት ያስተላልፍ ነበር። ግራዚያኒ ይህም አልበቃው ብሎ ሶማሌዎችን ሰብስቦ ስለ ኢትዮጵያውያን ጦር ያስነገረው አዋጅ፣ ኢትዮጵያውያን ሶማሌን ለመውረር ተሰልፈዋል። እኛ ተዋክተን ከተሸነፍን በመርከባችን ተሳፍረን ወደ ሀገራችን እንመለሳለን። እናንተ ግን የምትሄዱበት ስለሌላችሁ ኢትዮጵያውያን የእናንተን ወንዶች እየሰለቡ ሴቶችን ጡታቸውን እየቆረጡ ይበሉታል። ምግባቸውም የሰው ስጋ ነው። ስለዚህ ነጋዴ ነኝ ገበሬ ነኝ ሳትሉ በአንድነት እንዋጋ የሚል መልእክት ያዘለ ነበር። በዚህም የግራዚያኒ የውሸት ስብከት የተታለሉ የሶማሌ ሰዎች መሳሪያ እየተቀበሉ በሃይማኖት ከሚመሳሰሏቸው ከሊቢያ ከመጡ ወታደሮች ጋር ለወግ ያሰልፉ። ምንም እንኳን የጠላት ጦር ቆራሄ ላይ በራስ ደስታ ሰራዊት ላይ መዋከብ ፈጥሮ እንደነበር ቢታወቅም ራስ ደስታ ግን ይህን ወከባ እንዳጋጣሚ በመጠቀም ሰራዊታቸውን ድንበር ላይ በምትገኘው የጠላት ይዞታ ስር በነበረችው ዶሎ ላይ አዘመቱ። ሆኖም የጉዞ መርዘም የፈጠረው ድካም፣ የስንቅ ጥረትና የበሽታ መዛመት ጦርነቱን ውጤታማ ሊያደርገው አልቻለም። ነገር ግን ለጠላት ተሰልፈው እንዲዋጉ ከኤርትራ የመጡት ኤርትራውያን ጠላትን ከርተው ከራስ ደስታ ዳምጠው ጦር ጋር በመቀላቀላቸው የራስ ደስታ ጦር እንደገና አገግሞ ጠላትን እረፍት ማሳጣቱን ቀጠለ። ግራዚያኒ ቆራህ የሚገኘውን የኢትዮጵያ ምሽግ በአይሮፕላን ሙስታርድ ጋዝ ቦምብ በተከታታይ በመደብደብ የኢትዮጵያን ሰራዊት መጨፍጨፍ ጀመረ። በመጨረሻ የአዲስ አበባ የካቲት 12 እልቂት በሚካሄድበት ዕለት በኢጣሊያ አይን እንደ አደገኛ ጠላት የሚታዩት ራስ ደስታ ዳምጠው ከረዳታቸው ከደጃዝማች ገብረ ማርያም ጋሪ ጋር በመሆን ከጠላት ጋር ብርቱ ውጊያ ካደረጉ በኋላ ደጃዝማች ገብረ ማርያም በጦር ሜዳ ሲሞቱ፣ ራስ ደስታ ዳምጠው ደግሞ በጎጌቲ ጦርነት ሻላ ሐይቅ አጠገብ ቆስለው በነበረበት ሰዓት ሳይቀር ጠላት ይዋጉ ነበር። በኋላም ሕመሙ ሲጠናባቸው ከጦር ሜዳ በማፈግፈግ በተወለዱበት መስቃ ቀበሌ ከተባለው ስፍራ ደርሰው ሕክምና ሳያገኙ በስቃይ ላይ ተኝተው ሳሉ በጠላት እጅ ወደቁ። በኋላም ሳይውሉ ሳያድሩ በአርባ አምስት ዓመት ዕድሜያቸው በዕለተ ማክሰኞ የካቲት 16 ቀን 1929 ዓ.ም በጠላት እጅ ተገደሉ። በ1933 ዓ.ም ኢትዮጵያ ከኢጣሊያ ወረራ ነፃ መውጣቷን ተከትሎ የራስ ደስታ ዳምጠው አጽም ጣሊያኖች ከቀበሩበት ስፍራ ወጥቶ አዲስ አበባ ወደሚገኘው ወደ መንበረ ጸባኦት ቅድስት ሥላሴ ካቴድራል ቤተክርስቲያን ተወስዶ ከንጉሠ ነገሥቱ ቤተሰቦች መካነ መቃብር ጋር ሥርዓተ ቀብሩ በክብር ተፈጽሟል። ለውድ ሀገራቸው ነፃነት መጠበቅ ለከፈሉት አኩሪ መስዋዕትነት እና ለፈጸሙት የአርበኝነት ተግባራቸው ሲባል ለክቡር ራስ ደስታ ዳምጠው አንድ መታሰቢያ ሆስፒታል እና መንገድ በስማቸው ተሰይሞላቸዋል። የክቡር ራስ ደስታ ዳምጠውን የቤተሰብ ሁኔታ በተመለከተ ደርግ መፈንቅለ መንግስት ካካሄደ በኋላ የንጉሠ ነገሥቱን ቤተሰቦች በተለይ ዘጠኝ ልዕልቶች ከያሉበት ተለቅመው በአብን አስቸጋሪ እስር ቤት ውስጥ ከሁለት ፍራሽ ጋር ጸጉራቸውን ተላይተው ከተወረወሩ በኋላ ለአስራት ዓመታት ያህል ማንም ሰው እንዳይጎበኛቸው ተደርጎ በእስር ቤት ተሰቃይተዋል።